ሴቶችን በማብቃት ወደ አመራርነት እንዲመጡ አቅዶ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ብልጽግና ቅርንጫፍ ጽህፈት ቤት ገለጸ። በከሚሴ ከተማ አስተዳደር በዓለም አቀፍ ደረጃ ለ114ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ49ኛ ጊዜ የሚከበረውን የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በተለያዩ ዝግጅቶች ተከብሯል። ኢማም ኢብራሂም የከሚሴ ከተማ አስተዳደር በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገር አቀፍ ደረጃ ለ49ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በተለያዩ ዝግጅቶች በከተማ ደረጃ ተከብሯል። በበዓሉ የከተማ አስተዳደሩ ሴቶችን ጨምሮ የከተማውና የብሔረሰብ አስተዳደሩ የስራ ኃላፊዎች ተገኝተዋል። በበዓሉ የተሳተፉ ሴቶች በዓሉን በድምቀት እያከበሩ መሆኑን ገልጸው የሴቶችን ተጠቃሚነት ለማረጋገጥ ሁሉም የድርሻውን ሊወጣ ይገባል ብለዋል። ሴቶችን ተጠቃሚ ማድረግ አለብን ከልማቱ ተጠቃሚ መሆን አለባቸው መንግስት ያስቀመጠልን እንትን አለ ግን በዛ ከተጠቃሚ ከመሆን አንጻር እየዘርፉ ከሴቷ ከራሷ ጀምሮ እኔ በኢኮኖሚ መጠቀም አለብኝ በማህበር ዘርፍም ሴቶች ጥቃት ይቁም መታገል አለብኝ ከትግል አንጻር ከሴቶቹ ከራሳቸው አንጻር ክፍተት እንዳለና ያንን መቅረፍ እንዳለብን ነው እንትን ያለው ማለት ነው። ሴቶች ኤምሲ ከተማ አስተዳደር ሴቶች ሕጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አንሻ አሊ፣ ሴቶችን ተጠቃሚነት ለማረጋገጥ የስራ እድል በመፍጠር ሴቶችን ወደ ስራ ለማስገባት እየሰራን ነው ብለዋል። ሴቶች ወደ ራሳቸውን ችለው ስልጣናት፣ በመፍጠት ብድርን በማመቻቸት ከተለያዩ ድርጅቶች ጋር በመሆን በነሱ የስራ እድል የምንፈጥርበትን ነገር እያደረግነ ነው ወደ ስልሳ ዘጠኝ ሴቶች የሚሆኑ ሴቶችን በስራና ስልጠና ጋር አብሮ በመሆን በማሰልጠን እነሱ ወደ ስራ እንዲገቡ የማድረግ ስራ እየሰራን ያለ ነው። ያን ብቻ አይደለም። በተለያዩ ነገራቶች ሴቶች ተጠቃሚ እንዲሆኑ እያደረግንበት ያለውን ነገር አለ። በቀጣይ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመነጋገር ለሴቶች ብድር በማመቻቸት የኢኮኖሚ ተጠቃሚ እንዲሆኑ ለማስቻል እንደሚሰራም አስረድተዋል። የተለያዩ አካላቶችን በማናገር የብድር እንትንም የማመቻቸት ስራ እየሰራን ያለንበት ሁኔታ አለ። ለምሳሌ ትንሽ ብድር አጌታ ገባይዛ ብትወጣ ለሷ ለእናት ትልቅ ነገር ነው። ዛሬ ያሉ ሴቶች ሴቶችና ካለው የኑሮ ውድነት ጋር ይችንችን ነገር ቢያደርጉ ራሳቸውን ከጠባቂነት ያወጣሉ ብለን እየሰራንባቸው ያለንበት ሁኔታ ነው ያለው በኦሮሞ ብሔረሰብ አስተዳደር ብልፅግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊዋ ሀዋ አደም ሴቶችን በማብቃት ወደ መሪነት ለማምጣትም በትኩረት እየተሰራ ነው ብለዋል በዞናችንም ተጨባጭ ሁኔታ በተለይ ሴቶች ወደ አመራር እንዲመጡ አቅደን እየሰራን ያለንበት ሁኔታ ነው ያለው በተለይ ሴቶች ከስራ አስፈጻሚ ጀምሮ በሁሉም ወረዳዎች ላይ ቢያንስ አንድ ሴት በስራ አስፈጻሚ ደረጃ ይሄ አቅጣጫም ብቻ ሳይሆን በዋናነት መሰራት አለበት ብለን በአቅጣጫ ደረጃ አስቀምጠን እየሄድን ያለንበት። ከዛም ባለፈ አንድም ብቻ ሳይሆን ከዛም ከአንድም በላይ መሆን መቻል አለባት ብለን ነው እየሰራን ያለ ነው። ይሄ በዞን ደረጃ አቅደን እየሄድን ያለ ነው። ቢያንስ 30 ፐርሰንት ሴቶች በውሳኔ ሰጭነት መሳተፍ አለባት ብለን ቅድም በተንቀሳቀስ ነው ሀያ አምስት ፐርሰንት በላይ የደረስንበት ሁኔታ ላይ ያለ ነው። ይሄ በቂ አይደለም።